ሰላም ሰላም፣ አሰላሙ አሌይኩም ወረህመቱላሂ ወበረካቱ ሰላምታዬ ይድረሳችሁ። ብያላችሁበት የወላጅ ሐቅ የግጥሙ ርዕስ ነው። የወላጅ ሐቅ ሐቅን ጠብቅ፣ የወላጅን፣ የእናት፣ የአባት ያሳዳጊን፣ ኡፍ እጭ አትበል ምንም ብሉህ ምክራቸው ነው የሚጠቅመህ፣ እንኳን አባት እናትህን ወንድም እህት የሚበልጡህን፣ ፍቅር ሰጥተህ አክብራቸው፣ እባክህን አትናቃቸው። አሳደጉህ ለፍተው ደክመው፣ በርህራሄ ተቀባብለው፣ ጉንጭህን ስመው ራስህን ዳብሰው። ለወላጅ ቤተሰብ አታድርግ ምክንያት ሰበብ። ከሁሉም ከሁሉም ሐቅ የላቀ ነው የወላጅ ሐቅ ሲድቅ አላህ አዞናል በቁርአኑ ነቢያትም በዘመኑ የወላጅን ሐቅ የጠበቁ በአላህ ያመኑ ከሰላምታዎች ሁሉ ምርጥ የሆነውን አሳያቸው ፈገግታህን ላሉትና ለሚገኙት ታዘዛቸው በማስደሰት ለተለዩት ለሌሉት አትርሳቸው በጸሎት ጥርጣሬ በሌለው እርግጠኝነት ውሸትም በሌለው እውነተኝነት አክብራቸው፣ አጅር ለማግኘት ዕጣህ እንዲሆን የጀነት። ዛሬ ዛሬ አወቅኩኝ አደግኩኝ ብለሃል፣ የወላጆችን ሐቅስ ትዝ ብሎሃል። አስብበት ወንድም ኢማንህ ተጓድሏል፣ ረስተህም ከሆነ እስትኽፈር አንሶሃል። ሀብታምም ቢሆን ደሃ ቤተሰብ ሐቃቸውን ተወጣ አትሁን ደደብ። በምጥ በመጨነቅ በጣም ተሰቃይታ በመውለድ ግልግል አግኝታ መፎይታ፣ ዐይንህን በማየት ዐይኖቿ እምባ አዝሎ፣ አባትም ይመጣል ሊስምህ ተቻክሎ። ምን አሰባችሁ ወንድም እህቶች ትዝ አሏችሁ ወይ በያሉበት ነገ ዛሬ ይቅር ማለት ወላጅን እንርዳ በእውነት በዱዓችን ባለመርሳት፣ ሳይሆንብን የግር እሳት፣ እናገልግል እናት አባት። ትልቅነት ቢሰማህ ወላጆችህ የሚያዩህ ሕፃን ሆነህ እንዳለኸው በፍቅር ዐይን በማየት ነው። ሰዎችን በወላጆቻቸው ላይ አስጠነቀቅን በማለት አላህ በቁርአኑ ሲገልጽልን፣ ምስጋና ይድረሰው ፈጣሪ ብለን ተውሒድን በልባችን አስቀመጠን። እንጠብቅ ሐቅን የወላጅን እንድናገኝ ከአላህ አጅሩን። በቁርአንም አላህ ስለ ወላጅ ሐቅ እንዲህ ይለናል። ጌታ እንዲህ ሲል አዘዘ። እርሱን እንጂ ሌላን አትገዙ፣ በወላጆቻችሁም መልካምን ስሩ። በአንተ ዘንድ ሆነው አንዳቸው ወይም ሁለታቸው እርጅና ቢደርሱ እፍ አትበላቸው፣ አትገላምጣቸውም። ለእነርሱ መልካምን ቃል ተናገራቸው። ለሁለቱም ለእዝነትህ የመዋረድን ክንፍ ዝቅ አድርግላቸው። ጌታዬ ሆይ በሕፃንነቴ በርኅራዬ እንዳሳደጉኝ እዘንላቸውም በል። አልኢስራእ ምዕራፍ 17 ከ23 እስከ 24። ሰላም ዓለይኩም ወረመቱላ ወበረካቱ።